በጣም ለአባት ሽማል አሁን እኮ ከእሱ ጋር አብረን ልንወጣ ነበር። ትዳር ተራራም ሸለቆም ነው፣ ሜዳም ዳገትም ነው። ስለዚህ ሁሉ ጊዜ አልጋ በአልጋ አይደለም። በትዳር ሲገባ ብዙ ፈተናዎች አሉ።

ይህንን ነው መሸሽ እንግዲህ ቃራ ተናገር ምን ችግር አለው አሁን እኔ ቢቸግረኝ ታንቺ ልበደር እችላለሁ ተሪሰኒ ልበደር እችላለሁ ታሌለሽ እኮ ጠብቅኝ ነው አይደል? እንደ ጠብቅኝ አሁን የለም። እናው ከቻት እሺ፣ ምን ልጅቷ እኮ ብታይ አንድ ሺህ ብር ተከፍሏት ነው የምትሠራው እዚያ፣ በጣም ችግር ላይ ያለች

አንቺ ልታሳልኝ ነይ ውጭ። ሲጀመር ሰኒዬ፣ ሲጀመር አንቺ ሰላም የለሽም ነይ ውጭ። እና ማለት ነው ሰኒዬ። እኔ ቆንጆ አውቃ እኮ አውቃ እኮ ጠዋት ልትሄድብኝ እና ማለት ነው ጋሽዬ። በእድሜ ላይ እድሜ ጨምርሎት፣ የቡርጌም እናት በእድሜ ላይ እድሜ ጨምርላችሁ። ሁለታችሁም ታምራላችሁ፣ እውነት እኔ ደግሞ የሁለታችሁም አድናቂ ነኝ።

እና ጋሽዬ፣ ምን አሉ? የቡርኬል እና አድናቂሽ ነኛል። አይ አባት እንደ ምን አለበት፣ ልጆቹ እንደርሰው ቢሆኑ ልጆቹ ልጆቹ አሁን እኛ ያቃጥሉናል፣ ያቃጥሉናል፣ ያቃጥሉ ሁለት አመት ተነሱ ጋር። አሁን ሴቷ ደና ነች፣ እግዚአብሔር ይመስገን። ሴቷ ትታለች፣ ትታለች፣ ትታለች። እግዚአብሔር ይመስገን ልብ ሰጥቷታል። ፍራንክ ማሰራም ወንዱ ነው ያስቸግረን፣ ጋሽዬ፣ ወንዱ ነው ያስቸግረን። አስቸገረን ጋሽዬ። ሲፈልግ ምን ይላል? ይበሰብኛል ምን እንደሚብስባት መድኃኒዓለም ያውቀው። ምን እንግዲህ እኔ ተው፣ ከአንተ ሰውዬ ተው፣ ስለፈጠረ ከአምላክ አንተ አንቺ ላይ ነን ቁጥርንሚ የሩታ ዕለት ተብዬ አንቺ ደንቁሮ ማለት ነው። አንቺ እኮ ነሽ ሰሟን ያጠፋሽው ሙሽ ተመልካች አንቺ ደንቁሮ ማለት ነው። እድሜ ልክሽን ደንቁሮ እኮ ነሽ ተመልካቾች፣ አለችን እኮ ቅድስቴ፣ አሉን እኮ መሀላችን አትግቡ። መቼ ገባን እኛ መቼ ገባን አሉን እኮ እሷ በቃ እንደት ከእናቷ ጋር ከእናቷ ጋር መጣች እና በእኛ መሀል አትግቡ፣ በእኛ መሀል እንዳትገቡ፣ በቤተሰብ መሀል አትግቡ። እሩታዬን እሩታዬን መጀመሪያ እኮ ያሰጣሻት እኮ አንቺ። እሩታ የት ነበርሽ? ዶንቆሮ ማለት ነው። መሽናሽ ወርቅ አንቺ እኮ ነሽ፣ አንቺ ያሰጣሻት ስሟ ነው አልጸዳም ያለው አንቺን እኮ እኛ አንረሳሽም። አንቺም እንደ ታሪክ አስቀምጠንሻል። ያ በፊቶች ጉዱች አንቺ መላክ ሆነሽ እንኳን ብትመጪ መላክ ሆነሽ እንኳን ብትመጪ እኛ አንቀበልሽም። አንቺ ዶንቆ ወደዚህ ስራ ቦታ ስትመለሽ አልተመቸኝም። አንቺም አትወጃትም አለልም ቅድ ማገባ በእኛ ማራት በቤተሰማ እኔ እኔ የሩታየትና አቤና የምትባሉ ዶንቆሮት ማለት ነው